ፈልጋለሁ እግዚአብሔርን ማክበር እፈልጋለሁ። ስለዚህ እኔ እኔ እንደዚህ ነው ሁሉ ጊዜ ስልክን ስከፍት እንኳን ወይ ሌላ ነገር ሳደርግ ይሄ ይሄ ነገር ጌታን ያከብሯል? አላማ የምንድን ነው? ለምንድን ነው ይሄን ማየው? ለምን ሳይሆን እግዚአብሔርን መምረጥ እፈልጋለሁ? እግዚአብሔርን ማክበር እፈልጋለሁ። ስለዚህ እኔ እንደዚህ ነው ሁሉ ጊዜ ስልክን ስከፍት እንኳን ወይ ሌላ ነገር ሳረግ ይሄ ነገር ጌታን ያከብሯል? አላማዬ ምንድን ነው? ለምንድን ነው ይሄን ማየው? ለምንድን ነው ይሄን ፊልም ማየው? ሁሉ ሰው ስለሚያዩ ነው? አይጠቅመኝማ አይጠቅምኝም? እግዚአብሔር ያለኝ ነገር ባረግ ይሻላል። ምክንያቱም እሱ ነው የሚያወጣ፣ እሱ ነው የሚጠቅመኝ፣ እሱ ነው ዘላለም ህይወት የሚሰጠኝ። ስለዚህ ፌስቡክ ስከፍት ለጌታ ክብር ኢንስታግራም ስከፍት ለጌታ ክብር ስለዚህ ለጌታ ክብር የማይሰጥ ክብር ካልሰጠ አጠፋለሁ ሁል ጊዜ እንደዚህ ብናስብ እንደዚህ ከብዙ ነገር እንድናለን ከብዙ ነገር እንድናለን ከብዙ ጥፋት ሰይጣን በዚህ ነው ብዙ ሰዎችን የሚጎትተው ስለዚህ ጌታን ካከበረ አደርገዋለሁ ካል ካላከበረው ደግሞ እዘጋዋለሁ ስለዚህ እራሳችን እየፈተሸን ጌታ ካከበረ አደርጓለሁ፣ ካላከበረ ግን ጥፍት አደርጓለሁ፣ እዘጓለሁ። ለምን አይቀርም? ለምን አልተወው? እግዚአብሔርን ካላከበረው ለምን እሱ ህይወቱን ህይወቱን ሰጥቶ ለምንድን ነው ማጥፋት የማልችለው? ለእግዚአብሔር ነው የምኖረዋ፣ ለሰዎች አይደለም፣ ለራሴ አይደለም፣ ለራሴ ዝና ለራሴ አይደለም እኮ ለእግዚአብሔር ነው። ለዛ ነው እነ ጳውሎስ እነ ጴጥሮስ ለእግዚአብሔር ስለኖሩ ሁሉን ነገር ትተው እነሱን ከተል ተከተሉት ሁሉም ነገር ትተው እና ይሄን ለማድረግ ብዙ ጊዜ ይከብደናል። ምክንያቱም እነዚህ ነገሮች ንጉሳችን ስለሆኑ ጳውሎስ ጳውሎስ እኮ ጥሩ ህይወት ነበር እኮ በጣም ጥሩ በሱ ቢቀጥልማ በምድራው ነገር ጥሩ ይሄድለት ነበር፣ ግን ለዘላለማዊ ህይወቱ ዜሮ ይበላ ነበር። ስለዚህ እነሱ ሁሉ ነገር መተው ከቻሉ በመንፈስ ቅዱስ ኃይል ስላደርጉ እኔም እችላለሁ፣ እናንተም ትችላላችሁ በመንፈስ ቅዱስ ኃይል በመንፈስ ቅዱስ ብርታት በመንፈስ ቅዱስ ምሕረት በመንፈስ ቅዱስ ሙላት ትችላላችሁ፣ መስጋት ትችላላችሁ፣ እግዚአብሔርን ማክበር ትችላላችሁ። ሃሌሉያ አሜን። ሃሌሉያ! እንችላለን አሜን። ስለዚህ የጊዜ አጠቃቀምሽን በደንብ ጥበብ በተሞላበት መልኩ ጊዜሽን ትጠቀሚያለሽ ማለት ነው። ማለት ፕራይሪቲ እየሰጠሽ ለጌታ ከጌታ ጋር ላለሽ ኅብረት እንደገናም አገልግሎትሽን እና ትምህርትሽን ፕራይሪቲ አድርገሽ ትሰሪያለሽ ሌሎች ንጉሥ መሆን የሚፈልጉትን ነገሮች ለነሱ ቦታ አትሰጭም። እነሱንም ማድረግ ካስፈለገች እግዚአብሔር የሚከብርበት ለመንፈሳዊ ስራ ወይም ለአገልግሎት ትጠቀምበታለሽ። ይሄ በጣም ትልቅ ጥበብ ነው። ምክንያቱም በዚህ እድሜሽ እነዚህን ነገሮች መተው ጥበብ በተሞላበት መልኩ እንደ ለእግዚአብሔር ክብር፣ ይሄኛው ለእግዚአብሔር ክብር አይሆንም፣ አይጠቅመኝም፣ የሚጠቅመኝ ከጌታ ጋር ያለኝ ህብረት በቃልና በጸሎት ከእግዚአብሔር ጋር የማሳልፈው ጊዜ የሚጠቅመኝ ለአገልግሎት የምሰጠው ጊዜ የሚጠቅመኝ ለትምህርት የሚጠቅመኝ ፋሚሊ ጋር የማደርገው መታዘዝ ብለሽ መወሰን፣ በእርግጥ መንፈስ ቅዱስ ነው ይረዳሽ። ሰው በኃይሉ አይበረታም፣ እና ክብር ለእግዚአብሔር ይሁን። ስለዚህ ትልልቅ ሰዎችም አዋቂዎችም እንኳን በጣም የሚቸገሩበት ጊዜ ነው አሁን ያለ ነው እንኳን በዚህ በልጅነት እና በወጣትነት እድሜሽ ማለት ነው እና እግዚአብሔር ስለረዳሽ እግዚአብሔርን በጣም አድርጌ አመሰግናለሁ። ምክንያቱም እነ ዳንኤል በንጉሱ መብልና መጠጥ ላለመርከስ እና ላለመቀላቀል ዳንኤል አስሮ ተሳካለት። እግዚአብሔር ሞገስ ሰጠው እና አስር ቀን ያው ጥራጥሬና ውሃ በመውሰድ ቆይተው ከሌሎቹ በልጠው ወፍረው አምሮባቸው እግዚአብሔር ሞገስ ሰጥቷቸው የበለጠ እግዚአብሔር እንዳከበራቸው እና ይህንን የዳንኤልን የልብ ውሳኔ እግዚአብሔር መዝኖና አክብሮ እግዚአብሔር ጥበብ እውቀትና ማስተዋል እንደጨመረላቸው እግዚአብሔር ቃል ሞር ካላቸው በላይ እግዚአብሔር ጥበብ እውቀትና ማስተዋልን ሞላባቸው፣ ከፍ አደረጋቸው። እግዚአብሔርን ስላስቀደሙት፣ ንጉሥ ስላደረጉት እና እግዚአብሔርን በልባችን እና በሐሳባችን መርጠን የምናደርገው እንቅስቃሴ በሁሉም ነገር ላይ ውጤታማ ያደርገናል። በትክክል የእግዚአብሔር ቃል እውነትና ሕያው የሚሰራ ቃል ነው። ምክንያቱም አስቀድማችሁ የእግዚአብሔርን መንግሥት የእግዚአብሔርን ሀሳብ፣ የእግዚአብሔርን ቃል፣ የእግዚአብሔርን እቅድ እርሶ ምረጡ፣ አስቀድሙት፣ አስቀድምት፣ ከዛም በኋላ ሌላው ይጨመራል። እግዚአብሔር በህይወትሽ ንጉስ መሆን እፈልጋለሁ እያለሽ፣ ንጉስ ሁንልኝ፣ አንተን ነው የምፈልግ ብለሽ ጊዜና ልብሽን ከሰጠሽው፣ ራስሽን አቬለብል ካደረግሽለት እግዚአብሔር ደግሞ አንቺን ጥበብ፣ እውቀት፣ ማስተዋል ሰጥቶ ከፍ ማድረጉ የሱ ፕላን ነው። በቃ ስለዚህ ክብር ለእግዚአብሔር ይሁን። ስለዚህ አሁንም አዋቂው አዋቂዎችን ብንሆን፣ ልጆችን ብንሆን፣ ወጣቶችን ብንሆን የሚያስፈልገን አንድና አንድ ነገር መጀመሪያ እግዚአብሔርን ማስቀደም ማለት ነው። ለቃሉ ጊዜ መስጠት፣ በጸሎት ከእግዚአብሔር ጋር መገናኘት እንደ ሰው ደግሞ በምድር ስንመላለስ መስራት የሚገባንን ነገር ኢፌክቲቭሊ እንድንሰራ ከእግዚአብሔር ጥበብና እውቀት በምናገኘው ስንሰራ ለእግዚአብሔር ክብር እንሆናለን ማለት ነው። ጌታ ስሙ የተባረከ ይሁን፣ ክብር ለእግዚአብሔር ይሁን። በተለይ ሌሎች ሌሎች ንጉሥ የሚሆኑ ሊሆኑ የሚፈልጉ ነገሮችን ለምሳሌ ሶሻል ሚዲያ ላይ ያለውን ጊዜ የሚወስደውን ጊዜን የሚበላን ነገር ለይቶ በማስተዋል መጠቀም እግዚአብሔር ካልረዳ በስተቀር ወይም ደግሞ የውስጥ የልብ ውሳኔ የሀሳብ ውሳኔ ከሌለ በስተቀር በጣም ከባድ ነው። ግን ልክ እነ ዳንኤል ዳንኤል በልቡ አስቦ እንደወሰነ ይህንን የንጉሱን መብልና መጠጥ ለእኛ የሚገባ አይደለም፣ በዚህ ምግብን እና መጠጥ መቀላቀል የለብንም ብሎ ሲያስብ እግዚአብሔር ሞገስ ሰጠው። ልክ መተው የሚገባንን ነገሮች እኛም ስንወስን እግዚአብሔር እንደሚረዳን ነው እንግዲህ የምናየው እና ክብር ለእግዚአብሔር ይሁን ብዙ ወጣቶች አዋቂዎችም ብንሆን ልጆችም ሕፃናትም ቢሆኑ ዛሬ፣ በአሁኑ ጊዜ ሶሻል ሚዲያ ላይ በጣም ልጆች ይቸገራሉ፣ ወጣቶች ይቸገራሉ፣ አዋቂዎችም ይቸገራሉ። እና እንደ ዳንኤል ከልባችን እንግዲህ አስበን መምረጥ ያለብን እኛው ራሳችን ነው፣ በነፍሳችን ፈቃድ እና ነፍሳችን ፈቅዳ ይሄ ነገር አይጠቅመኝም እግዚአብሔር ወይ እርዳኝ ካለ መንፈስ ቅዱስ ሞልቶብሽ ነው። ይሄ ጥበብ እውቀትና ማስተዋል በአንቺ የተገለጠ ማለት ነው። ስለዚህ ራሳችንን ለእግዚአብሔር ስንሰጥ ምን ያህል እግዚአብሔር በእኛ ህይወት ውስጥ እንደሚገለጥ እና ለሌሎች በረከት እንደሚያደርገን ምሳሌ እንደሚያደርገን ነው ከቃሉ ከቃሉና ከህይወትሽ የምንማረውና ክብር ለእግዚአብሔር ይሁን። ያው እንደ ልጆች እንደዚህ ኃላፊነት አለብን፣ እንደ ወጣቶች ኃላፊነት አለብን፣ መታዘዝ አለብን፣ ጌታም ማክበር አለብን። ግን ደግሞ ወላጆች ኃላፊነት አላቸው እነሱ። ስለዚህ የእግዚአብሔር ቃል ይናገራልና ምን ታለ። ስለዚህ ስለ ወላጅ ኃላፊነት የእግዚአብሔር ቃል ምን ይላል? ያ በትክክል ልጆች የእግዚአብሔር ስጦታ ናቸው። የሆድን ፍሬ የእሱ ዋጋ ነው። እና ልጆች ከእግዚአብሔር የተሰጡ ስጦታዎች ናቸው። እና በጣም ትልቅ ኃላፊነት ነው። እንኳን ሶስት አራት ልጅ ይቅርና አንድ ልጅ ከእግዚአብሔር ዘንድ ሲሰጠን ኃላፊነት፣ ትልቅ ኃላፊነት ተቀበልን ማለት ነው። እኔ እንደሱ አድርጌ ነው ከእግዚአብሔር የተቀበልኩት፣ ማለትም አንቺን ጌታ ሲሰጠኝ ትልቅ ኃላፊነት እንደተሰጠኝ ነው በእጅ የተቀበልኩት። እንግዲህ ምናልባት መንፈስ ቅዱስ እንደዛ አድርጎ ገልጾልኛል ማለት ነው እና ትልቅ ኃላፊነት ነው። እና ልጆች የእግዚአብሔር ስጦታ ናቸው። ልጅን በሚሄድበት መንገድ ምራው ይላል አንቺ መሄድ በሚገባሽ መንገድ ምክንያቱም ልጅ ነሽ አታውቂም፣ የሚረባሽን የሚጠቅምሽን። በተለይ በህፃንነት ወራት ብዙ አታውቁም፣ የሚጠቅምሽን የማይጠቅምሽን መለየት ስለማትች እዛ ላይ በተለይ አራት አመት እስከሚሆናችሁ ድረስ የሚጠቅመውን ነገር ብቻ በማሳየት ያንን ነገር በማስያዝ የወላጅ ማለት ትልቅ ሆናቸውም ራሳችሁን ችላችሁ የራሳችሁን ኑሮ እስክትመሰረቱ ድረስ ያንም ቢሆን እስከ መጨረሻ ልጅ ልጅ ነው፣ ወላጅ ወላጅ ነው። ምክር እና ምሪት ከእግዚአብሔር ቀጥሎ የወላጅ ኃላፊነት ነው። ግን በመጀመሪያ አራት አመታት አራት አመት እስኪሆናችሁ አምስት አመት እስኪሆናችሁ ድረስ በጣም ትልቅ ኃላፊነት አለ። ምክንያቱም የመጀመሪያ ተወል ተወል ልጅ ተወልዶ አራት አምስት አመት እስከሚሆን ድረስ ያን ጊዜ ነው እንግዲህ እግዚአብሔር እንዳስተማረኝ እንደመራኝ በነዛ ሰዓት የሚጠቅማችሁ መልካም ነገር ማስያዝ እግዚአብሔር ጥበብ አድርጎ ማስተዋል አድርጎ የሰጠኝና ያንን ነገር ስጸልይ እንድትጸልዩ ስዘምር እንድትዘምሩ መጽሐፍ ቅዱስ ሳነብ በልጅነታችሁ ማንበብ እንድትችሉ እዛ ላይ በጣም ዋጋ መክፈል ያስፈልጋል። ዋጋ መክፈል ያስፈልጋል። እንግዲህ ኃላፊነት ተሰጠ ማለት አንድ ልጅ ከእግዚአብሔር ዘንድ ተቀበልሽ ማለት በጣም ትልቅ ትልቅ ትልቅ ኃላፊነትና ትልቅ ስራ ነው። ሰው በኃይሉ አይበረታም፣ ግን እግዚአብሔር ያበረታል። ወላጅም ደግሞ በአይምሮ እንደ ሰው አስቦ ከእግዚአብሔር ዘንድ የተሰጠውን ፍሬ ያንን ልጅ እንዴት አሳድገዋለሁ። የእግዚአብሔር ቀን ይናገራል። በአእምሮም ደግሞ በቃ መማር የሚገባቸውም ለምሳሌ እንደ ሰው ውሸት መዋሸት ለምሳሌ ክርስቲያን ስለሆንሽ አይደለም ውሸት እንዳትዋሽ ብዬ የማስተማርሽ ሰው ስለሆንሽ የትም የትም ቦታ ውሸት የተጠላ ክርስቲያን ስለሆንን ብቻ አይደለም ጥሩ ሰዎች መሆን የሚገባት ሰው ስለሆን ምክንያቱም ክርስቲያን ያልሆኑ በጌታ ያልሆኑ ሰዎች ከክርስቲያኖች በላይ በጣም ጥሩ የሆኑ ሰዎች አሉ። የማይዋሹ፣ የማይሰርቁ፣ የማያታልሉ አእምሯቸውን ተጠቅመው ጥሩ ባህሪ ያላቸው ሰዎች አሉ። እና ውሸት ክርስቲያን ክርስቲያን ስለሆንን አይደለም። ውሸት በእግዚአብሔርን ቃል የማይፈቀድ ነው፣ እንደ ሰውም ደግሞ ውሸት የተጠላ ነው። ስለዚህ እንደ ሰውም የምናስተምረው ነገር መኖር አለበት። እንደ ክርስቲያን መሆናችሁ ደግሞ እንድታድጉ መንፈሳዊ ነገር፣ እንደ ሰው መሆናችሁ ደግሞ ከሌላው ጋር እንዴት መኖር እንደሚገባችሁ ባላንስ አድርጎ ማስተማር፣ በጤንነታችሁ በሁሉም ነገር በጣም ትልቅ ኃላፊነት አለብን ወላጆች። ልጅን በሚሄድበት መንገድ ምራው፣ ከዛ ነገር ፈቀቃል። ለምሳሌ በትምህርታችሁ ትጉ እንድትሆኑ በአገልግሎት እንድትተጉ፣ በጸሎት ይወት በሕፃን ልብ ውስጥ ስንፍና ታስሯል ይላል። ያንን ምሳሌ ሀያ ሁለት ቁጥር አስራ አምስት ላይ ስንፍና በሕፃን ልብ ታስሯል ይላል፣ ተክሳስ የተክሳስ በትር ግን ከእርሱ ያርቃታል ይላል እና ወላጅ ፍቅር ወላጆች ፍቅር እያሳየን በፍቅር በትጋት እንደገና በሁሉ ነገር አክቲቭ ሆናችሁ ጥሩ ውጤት እንድታመጡ ተግሳጽም ደግሞ እየገሰጽን እያስተካከልን ሁሉን ነገር ባላንስ አድርገን በልጅ በልጆች ልቦና ውስጥ ያለውን በቃ አለመትጋት፣ አለማወቅ፣ አለማስተዋል ያንን ከእግዚአብሔር ጋር ወላጅ አብሮ መስራት ያለበት ትልቅ ኃላፊነት ነው እና ብዙ ኃላፊነት አለብን። ብዙ ኃላፊነት አለብን ወላጆች ስን ነው እና ከእግዚአብሔር የተቀበልነውን ስጦታ ስጦታ ትልቅ ስጦታ ነው። ልጆች የእግዚአብሔር ስጦታ ናቸው። ለቤተሰብ ለወላጅ የሚሰጡ ስጦታ ናቸው። ለአገር ለቤተ ክርስቲያን በረከቶች ናቸው። እነሱን እንግዲህ ለምሳሌ አገልግሎትን ስናስብ ጌታ ኢየሱስ ክርስቶስ እንግዲህ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እኔም ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ አገልግሎት የሚጀምረው ቤት ውስጥ ነው ብዬ አምናለሁ። በዙሪያ ያላችሁ ልጆች፣ በዙሪያ ያለ ቤተሰብ፣ በአካባቢ ያሉ ማለት አብረን የምንኖር ሰዎች ጌታን ለእናንተ ማሳየት፣ ማሳወቅ፣ መመስከር እና እናንተ ደቀ መዝሙር የማድረግ ኃላፊነት አለብኝ ብዬ አምናለሁ ስለዚህ አገልግሎት ከቤት ይጀምራል እንግዲህ ክርስቶስን ማስተዋወቅ ቃሉን ማስተማር በቃሉ ማሳደግ ለአገልግሎት ደግሞ ደቀ መዛሙርት እኔ የተማርኩትን ለእናንተ ሸር በማድረግ ማለት ነው ስለዚህ ደቀ መዛሙርት ማፍራት አለብን ወላጆች በቤታችን በዙሪያችን ይህም ትልቅ ሀላፊነት ነው ከቤት ጀምሮ በውጭ ይቀጥላል ማለት ነው እና ሀላፊነቱ ብዙ ነው ብዙ ነው ግን እግዚአብሔር ቅድም እንደተናገርሽው ላንቺ የጥበብሽ የስኬትሽ ምንጭና ራሱ እግዚአብሔር ስኬትሽ እንደሆነ እንደተናገርሽው፣ ለእኔም ደግሞ እናንተን ወደዚህ ደረጃ ያደረሰ ራሱ እግዚአብሔር መንፈስ ቅዱስ የጌታን ክብር አልነካ። ለእኔም ምንጭ መንፈስ ቅዱስ ነው። ድምፁን ስሰማ የሚለኝን እየተከተልኩ ሄድኩ። ለእናንተ ማድረግ የሚገባኝን ነገር እንዳደርግ እየመራኝ ያንንም እንዳደርግ ጸጋ እየሰጠ አይኖችን ከፍቶ ወደዚህ ድረስ ወደዚህ ደረጃ አደረሰን። ገናም እግዚአብሔር ትልቅ ነገር ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ ምንጬ እግዚአብሔር ነው። ለወላጆች እንግዲህ ክብር ለእግዚአብሔር ይሁን። ልጆቻችንን የክርስቶስ ደቀ መዛሙርት እንድናደርጋቸው ከእግዚአብሔር ዘንድ ትዕዛዝ ተሰጥቶናል። በውጭ ያሉትን ብቻ ሳይሆን በቤታችን ያሉትን ልጆቻችንን በእግዚአብሔር ቃል ኮትኩተን ማሳደግ የሚረባቸውን የሚጠቅማቸውን ነገር እያስተማርን። ምክንያቱም ልጅን በሚሄድበት መንገድ መሄድ በሚገባው መንገድ ምራው፣ ትምህርቱንም፣ ጤንነቱንም፣ መንፈሳዊ ሕይወቱንም፣ አገልግሎቱንም ማለት ነው። ስለዚህ መምራት አለብን። ምሪት ከቃሉና ከመንፈስ ቅዱስ ነው። እንደገና እንደ ባለ አእምሮ ደግሞ አስበን በአእምሯችን ማስተማር የሚገባንን ነገር በተለይ አንዳንድ ነገሮችን በማስተዋል ብናደርግ፣ ክርስቲያኖች ክርስቲያን ስለሆንን ብቻ አይደለም ጥሩ ሰዎች መሆን አለብን ብለን የምናስበው። ክርስቲያንማ እንዲያውም ጥሩ ከሆኑት አለማውያኖች በላይ የበለጠ ነገር የበለጠ ባህሪ ማሳየት አለበት ብዬ ነው እኔ የማምነው። እና በማስተዋል በአይምሮም እንደ እግዚአብሔር ቃል ደቀ መዛሙርት አድርገን ልናሳድጋቸው ለክርስቶስ ልናዘጋጃቸው ይገባናል የወላጅ ሀላፊነት በጣም ብርቱ ነው ብዙ ይጠይቃል ብዙ ዋጋ ያስከፍላል ግን የሚረዳ ደግሞ ጌታ አለ መንፈስ ቅዱስ አለ ጥበብ የሚሰጥ እውቀት የሚሰጥ ማስተዋል የሚሰጥ እኔ አሁን ወደዚህ ደረጃ ደርሳችሁ ሳይና ስመለከት በእኔ ጥበብ አይደለም በእኔ እውቀትም አይደለም። ግን የሰው እጅ የሌለበት የመንፈስ ቅዱስ ጥበብ እና እውቀት ማስተዋል ተገልጦ ክብር ለእግዚአብሔር ይሁን። ይሄ ሲሆን በጣም ደስ ያሰኛል። አንድ ነገር ግን ወላጆች ወይም ደግሞ ልጆች ለሁላችንም የሚጠቅም ልክ እንደ ዳንኤል ማሰብ ብቻ ማሰብ ካሰብን ከልባችን ካሰብን መሳካትን እግዚአብሔር ይሰጠናል። ምክንያቱም አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላ ሁሉ ይጨመርላችኋል። አሁን ብዙ ጊዜ ምንድነው ያለው መንጫችን መንፈስ ቅዱስ እንደሆነ እና መንጫችን መንፈስ ቅዱስ እንዲሆን ከእሱ ጋር ሪሌሽንሽፕ ያስፈልግናል ከእሱ ማውራት አለብን ከሱ መስማት አለብን፣ እና ምንጫችን እሱ እንዲሆን ማለት ነው። እና ውጩ የሚያምረው ከውስጥ ጀምሮ ነው። እና ውስጣችን ሲበረታ ውጩ ይታያል። ስለዚህ በህይወታችን ለሌላ ሰውም ለመትረፍ እንኳን በአገልግሎቱን ብቻ ሰውን ልክ እንዳልሽው እንደ ወላጅ ደቀ መዛሙር ልጆችን ደቀ መዛሙር ለማድረግ ራሳችን ከመንፈስ ቅዱስ ጋር ሪሌሽንሽፕ ያስፈልገናል። እንደ ልጆችም ለመታዘዝ በሌላ ነገር ብርቱ ለመሆን ከመንፈስ ቅዱስ ጋር ሪሌሽንሽፕ ያስፈልጋል። ምክንያቱም እሱ ነው መልጫችን። መንፈስ ቅዱስ ዛሬ ማስተዋል እንዲሰጥን፣ ጥበብ እንዲሰጠን፣ በሁሉ ነገር በቃ ብርታት እንዲሰጠን ለወጣት ዛሬ እንጸልያለን። ወጣት ካላችሁ ልጆች ካላችሁ ቀኝ እጃችሁን አንሱ እና በኢየሱስ ክርስቶስም ዛሬ አዲስ ነገር ይሆናል። በኢየሱስ ክርስቶስም ዛሬ ማስተዋል ይሆናል። በኢየሱስ ክርስቶስም መንፈስ ቅዱስ ልባችሁን፣ ውስጣችሁን ይዳስዛል ዛሬ በኢየሱስ ክርስቶስም። ሀሌሉያ ሃሌሉያ። በትምህርት ተከማይ የሆናችሁ አሁን በኢየሱስ ክርስቶስም የእግዚአብሔር ማስተዋል ሀሌሉያ። እግዚአብሔር ጥበብ ከሰማይ ይወርዳል። ሀሌሉያ ዛሬ ሃሌሉያ ኮሮሮረሺ ከራራራማንታ ልባችሁ ዝግት ያለባችሁ ሰዎች ዛሬ ልባችሁ ይከፈታል። ሃሌሉያ ቁልፉ የኢየሱስ ክርስቶስ ስም ስለሆነ ቁልፉ ራሱ ኢየሱስ ስለሆነ ቁልፉ ራሱ መንፈስ ቅዱስ ስለሆነ ዛሬ ሃሌሉያ ኮኮሮላ ረሺ ካራራ ማንታ ኤ ኮኮኮሮላ ራማንታ ጊዜያችን የሰረቀ ነገር በሙሉ አሁን ዛሬ ይሄ የመንፈስ ቅዱስ እሳት ይጠርጓል። አሜን። ከፊታችን ከህይወታችን በኢየሱስ ክርስቶስም ጠረገው። ዛሬ ሃሌሉያ። ዛሬ አይምሯችን ተከፈተ። ዛሬ ልባችን ተከፈተ። ለእግዚአብሔር ቃል ለእግዚአብሔር ድምፅ ሃሌሉያ። ለእግዚአብሔር ቃል ለእግዚአብሔር ድምፅ ዛሬ ሀሌሉያ፣ ልባችንና አእምሯችን ተከፈተ። ዛሬ አዲስ ነገር ይሆናል፣ አዲስ ነገር ይፈቃል በኢየሱስ ክርስቶስ ስም አሜን። በሉና ተቀበሉ፣ አሜን በሉና ተቀበሉ። በኢየሱስ ክርስቶስ ስም የመንፈስ ቅዱስ እሳት ይወርዳል፣ የመንፈስ ቅዱስ እሳት ይወርዳል። ብዙ ሰዎች በትምህርት የደከማችሁ ጓደኞቻችሁን፣ በቃ ለነሱ ብላችሁ የምትተክሙ ሰዎች፣ የምትተክሙ ልጆችና ወጣቶች አላችሁ ነገር ግን ነገር ግን ኢየሱስ ምን አላቸው? ደቀ መዛሙርቱ ጠብቁ፣ ጸልዩና መንፈስ ቅዱስ ይመጣ። ሲጠብቁና ሲጸልዩ መንፈስ ቅዱስ መጣ። መንፈስ ቅዱስ ሙሉ ስለሆነ እግዚአብሔር ሙሉ ስለሆነ ጥበቡ፣ ደስታ፣ ሁሉ ነገር ከዙ ጋር ይመጣል። ስለዚህ ዛሬ እንጸልያለን፣ ዛሬ እናወጃለን። መንፈስ ቅዱስ ይመጣል፣ ከእሳቱ ይመጣል። ሙሉ እግዚአብሔር ሙሉ እኮ ነው። ሙሉ ነገር ሁሉ ነገር አለው። ፍቅር ብትሉ፣ ሀሴት ብትሉ፣ ህይወት ብትሉ ጥበብ ብትሉ ማስተዋል ብትሉ ሁሉ ነገር እግዚአብሔር ስለሆነ ዛሬ በኢየሱስ ክርስቶስም ወረደ። ሃሌሉያ! የመንፈስ ቅዱስ እሳት ዛሬ ወረሳችሁ። ሃሌሉያ! ወረሳችሁ፣ ከበባችሁ በኢየሱስ ክርስቶስም። ሰይጣን አሁን በኢየሱስ ክርስቶስም ተቃጠለ። ሃሌሉያ! ከእቅዱ ጋር በኢየሱስ ክርስቶስም ተቃጠለ፣ ወደቀ። በኢየሱስ ክርስቶስም ለናንተ ያቀደው ፕላን በሙሉ ተበላሸበት። ሃሌሉያ! ተረሰበት፣ በኢየሱስ ክርስቶስ በኢየሱስ ክርስቶስ ጥበብን ጠራን። በኢየሱስ ክርስቶስ ማስተዋልን ጠራን። በኢየሱስ ክርስቶስም አእምሮአችን ተከፈተ። በኢየሱስ ክርስቶስ ልባችን ተከፈተ። መንፈሳዊ ጆሮአችንና መንፈሳዊ ዓይናችን በኢየሱስ ክርስቶስ ለቃሉና ለመንፈስ ቅዱስ ድምፅ ዛሬ ተከፍቷል። አሜን በሉና ተቀብሉ። አሜን በሉና ተቀብሉ። ዛሬ አዲስ ነገር ይሆናል። ዛሬ ሕይወታችሁ ይለወጣል። ምክንያቱም መንፈስ ቅዱስ ለገባ መንፈስ ቅዱስ ያለው ሰው ምን ያጣል? ምን ያጣል? መንፈስ ቅዱስ ያለው ሰው ሁሉ ነገር አለው፣ ሁሉ ነገር አለው፣ በቂ ነው። ስለዚህ ዛሬ የሚያስፈልጋችሁ ገንዘብ አይደለም፣ ጌሚንግ አይደለም፣ ጓደኞች አይደለም፣ መንፈስ ቅዱስ ነው። መጀመሪያ መንፈስ ቅዱስ በመንፈስ ቅዱስ መጀመሪያ ስታደርጉት ሁሉ ነገር ይከባቸዋል፣ ሁሉ ነገር ይመጣል፣ በግድ ይመጣል። መንፈስ ቅዱስ ሙሉ ሀሌሉያ! ሆነላችሁ፣ በኢየሱስ ክርስቶስ። ወላጆች አብረን እንጸልያለን። እግዚአብሔር ጥበብ፣ ማስተዋል፣ እውቀትን ይሰጣችኋል፣ ይሰጠናል። እግዚአብሔር ለልጆቻችሁ ሀሌሉያ፣ ለሕፃናት ልጆቻችሁ ለወጣት ልጆቻችሁ፣ ማያን ያኖሳ በተለያየ ሁኔታ ውስጥ ላሉ፣ በተለያየ ሁኔታ ውስጥ ላሉ ልጆቻችሁ፣ ቀኝ እጃችሁን አንሱ። በጌታ በኢየሱስ ስም ዛሬ ፈውስ ይሆናል በቤታችሁ። በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። የእግዚአብሔር ተአምራት ይሆናል ዛሬ በልጆቻችሁ ህይወት፣ በልጆቻችሁ መንፈሳዊ ህይወት ዙሪያ በነፍስ በትምህርታቸው ዙሪያ በጤንነታቸው ዙሪያ በጌታ በኢየሱስ ክርስቶስ ስም አዲስ ነገር ይሆናል። አዲስ ነገር ይሆናል በጌታ በኢየሱስ ክርስቶስ ስም እና ስልጣን። አይምሯቸው ተከፈተ። የልጆቻችሁ አይምሮ የልጆቻችሁ ልቦና ለእግዚአብሔር ቃል ተከፈተ በጌታ በኢየሱስ ክርስቶስ ስም። የህፃናት ልቦና የወጣቶች ልቦና የወጣቶች አይምሮ በኢየሱስ ክርስቶስ ስም ለቃሉ ተከፈተ። ለትምህርት ማካቱ ጃሊቫሶ ክራማንታ ሜላዛንዱ ሺካ ላማንቲያ ፈውስ ሆነላቸው። ለልጆቻችሁ በተለያየ ሱስ ላሉ ልጆቻችሁ በኢየሱስ ክርስቶስ ስም አርነት ሆነ፣ ነጻነት ሆነ፣ መፈታት ሆነ። በኢየሱስ ክርስቶስ ስም እና ስልጣን ሬካሲን ያለው ዘኒ ዣኒያ ሙስቲካራላማሴኪያ መፈታት ሆነ። በጌታ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ልጆቻችሁ ነጻ ወጡ። ሕፃናት ልጆቻችሁ፣ ወጣት ልጆቻችሁ በጌታ በኢየሱስ ስም፣ ወንዶችና ሴቶች የሆኑ ልጆቻችሁ በጌታ በኢየሱስ ስም ነጻ ወጡ። በኢየሱስ ክርስቶስ መገረፍ ቁስል ዛሬ ተፈወሱ። በትምህርት የደከሙ፣ በመንፈሳዊ ሕይወት የደከሙ፣ ከእግዚአብሔር ጋር ያላቸው ሪሌሽን የደከመ ዛሬ በጌታ በኢየሱስ ስም እንናገራለን። በመንፈስ ቅዱስ ኃይል ህይወታቸው ያብባል ይለመልማል በጌታ በኢየሱስ ስም ትምህርት ያቆሙ ልጆች ይቀጥላሉ በኢየሱስ ክርስቶስ ስም ይቀጥላሉ በኢየሱስ ስም ስራ ያቆሙ ልጆች ይቀጥላሉ በኢየሱስ ስም ከእግዚአብሔር ጋር ህብረት ያቆሙ ልጆች ይቀጥላሉ አገልግሎት ያቆሙ ልጆች በኢየሱስ ስም ይቀጥላሉ በኢየሱስ ስም ይቀጥላሉ በኢየሱስ ስም በኢየሱስ ስም ሆነላችሁ። በጌታ በኢየሱስ ስም ተፈጸመ። ናጋሪ ዳስ አልባዚኒያ ጆባ ልጆቻችሁን ለማስተማር ለማሳደግ ጥበብና እውቀት ማስተዋል ያጣችሁ ግራ የተጋባችሁ በብዙ ሐዘን እና በብዙ ጭንቀት ውስጥ ያላችሁ ወላጆች፣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እና ስልጣን እንጸልያለን። በእናንተ ላይ ዛሬ የእግዚአብሔር ጥበብ እውቀት፣ ማስተዋል በኢየሱስ ክርስቶስ ስም በእናንተ ላይ ሆነ። በኢየሱስ ስም ሆነላችሁ። ልጆቻችሁን የምታስተዳድሩበት የምትመሩበት ጥበብ እውቀት፣ ማስተዋል በኢየሱስ ስም ሆነላችሁ፣ በኢየሱስ ስም ሆነላችሁ። ልጆቻችሁን በጥበብ የምትመክሩበት በፍቅር የምትይዙበት የእግዚአብሔር ጸጋ በጌታ በኢየሱስም በእናንተ ላይ ሆነ። በኢየሱስም ሆነ ሆነ። በጌታ በኢየሱስም በየቤታችሁ ፈውስ ሆነ። በየቤታችሁ ማኩራሳን ዲያሎ ዛናማ ለብራሃታ ጂና ማሲና ማሳካንታ ሽካና ማሴኪያ በኢየሱስም የልጆች የወላጆች እስራት ተበጠሰ። በኢየሱስም የክፉ ገመድ ተበጠሰ። በኢየሱስም የአውሬው አፍ ተዘጋ። በኢየሱስም ጭንገፋ ተወገደ። በኢየሱስም ጭንገፋ አይሆንም። ጭንገፋ አይሆንም። በኢየሱስም ሰላም ሆነ ለልጆቻችሁ፣ በኢየሱስ ክርስቶስ ስም እንናገራለን። ጤንነት ሆነ፣ ሙሉ ጤንነት፣ ሙሉ ጤንነት፣ ሁለንተናዊ ጤንነት በመንፈሳዊ ሕይወታቸው፣ በትምህርታቸው፣ በጤንነታቸው፣ በአገልግሎታቸው፣ በነገራቸው ሁሉ በኢየሱስም ሙሉ ፈውስ ሆነ። ወላጆች ደግሞ ለናንተ ለኛም በጌታ በኢየሱስ ስም እንናገራለን። ማስተዋል ጥበብና እውቀት ሆነ በጌታ በኢየሱስ ስም ሆነ። በየሱስም በእናንተ ላይ ሆነ፣ በኢየሱስም በእኛም ላይ ሆነ። የእግዚአብሔርን በረከት ጠራን በእናንተ ላይ። የእግዚአብሔርን ሰላም ጠራን በእናንተም ላይ እግዚአብሔር በረከት ሆነ በእኛም ላይ የእግዚአብሔር በረከት ሆነ። በእናንተም ላይ እግዚአብሔር ሰላም ሆነ፣ በእኛም ላይ የእግዚአብሔር ሰላም ሆነ። የእግዚአብሔር ጥበብ፣ እውቀት፣ ማስተዋል በእናንተም ላይ በእኛም ላይ ሆነ። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ዛሬ መሻገር ሆነ፣ ዛሬ ማለፍ ሆነ፣ ዛሬ ሐዘን ተወገደ። በልጆቻችሁ ያዘናችሁ ዛሬ ሐዘናችሁ በጌታ በኢየሱስ ክርስቶስ ስም ተወገደ ተወገደ፣ ተወገደ። አሜን። ተወገደ። እግዚአብሔር መልካምና መልካምን ነገር አደረገ። ክብር ለእግዚአብሔር ይሁን።